ለምሳሌ ደግሞ ተደራጅታችሁ የመጣችሁት እሱ እንዳለ ጋር ልክ ከዚህ በላይ መጎዳዳት ወይ እየሞከርክ ነው እሷ ሁለታችሁም ብቻችሁን እሷን ሳይሆን ይሁን አባት የት እንደምትውል አውቃለሁ። የት እንደምውል ታውቃለህ። በቃ ብቻችን እንወራለን። አንድ አስኪጁ ቀድመህ እሷን ከምጠራት ብቻ እኔም ብቻዬን ብጠረኝ ይሻል ነበር። በቃ እየሰማኸኝ ነው። በህይወቴ ጉረኛውን እንዳይመቸኝም፣ ገባክ። ልጅ ዝም ብሎ ጉራ ብቻ፣ ንፋስ በለው። ገባክ። ስለዚህ እኔ ከዚህ በላይ እዚህ መቆየት አይጠበቅብኝም። ከእሱ ጋርም አትመክታት ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ለዛ ነው ብርድ ብርድ ያለ ንፋስ በሌላ አንቀጠቀጠ፣ ጋቢ ልበስበት ሰላም ሰላም፣ ጤና ይስጥልኝ። ውድ እና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የኔ ውድ ቤተሰቦች፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታትም ለማለት እፈልጋለሁ። የኔ ውዶች፣ የኔ መርጣ ምርጦች ብያቸዋለሁ። እንግዲህ በዳኒ ቤት ትላንትና ቪዲዮ ተለቆ ነበረ። ሁላችሁም አይታችኋል ብዬ አምናለሁ። እንዴት አያችሁ? በዳኒ ቤት የተለቀቀ ቪዲዮ እንዴት አያችሁ? ቤተሰብ ዳኒ እንግዲህ ሮታና አብርሽን ለማስታረቅ ሁለቱም ጠርቶ ነበረ። ሮታም ቀጥሮ ነበረ፣ አብርሽም እንደሰው ማለት ነው። እና መጀመሪያ የመጣ አብርሽ ነበረ እና ብዙ ካሜራ አጥፋለኝ፣ እኔ አሁን ላይ ካሜራም አልፈልግም እያለ ነበረ። አብርሽም ዳኒ ለምን ፈለግኝ የፈለግኝ ነገር እዚህ ጋ አሁን አውረኝ፣ ካሜራ ምናምን አልፈልግም እያለ ነበረ። ዳኒ እውነት ለመናገር እንኳን ሮተና አብርሽን ለማስታረቅ ቢፈልግ ድሮ ነበረ፣ ነገሮቹ ሳይበላሹ በፊት ከቤት ሲያስወጣ ጊዜ እውነቱ አርብሽ እውነት ለአርብሽ አዝኖ ቢሆን ከቤት አያስወጣም ነበር። እሱ ሩታን ከቤት በአስወጣት ወይ ሁሉ ክፍስን እውነት ለመናገር አይገባ አርብሽን ከሌላ ሴቶች ጋር አይመጣም ነበረ። እሱም ደግሞ እሷን ከቤት ስትወጣ እሱም ምን ያደረገ ፍቅርን ይዞ መጣ ብዙ ነገሮችን አደረገ ማለት ነው። ስለዚህ ዳኒ ከበፊት ነበር እውነት ለሮታና ለአብርሽ ምታስብ ኖሮ በፊት ነበረች ልጅ ከቤት አታስወጣም ነበር። እውነት ለመናገር አንቴ አስመሳይ ነው ስጀመር ማለት አብርሽም ኮ ብለዋል። አንቴ መቼም አላምንም። ከመቼ ነው አንቴ የእኔና ሮታ የምታስታርቅ? ድሮ ነበር የምታስታርቅ አሁን ሳይሆን። አሁን እኮ ሮታም አልፈልግም ብለኛለች። ስለዚህ ነገሮቹን ዘግተናል በቃ ሲጀመር አንቲ አይደለም እኔ እና ሮታ የምታስታርቀን ያለ ነበር፣ እውነት እኮ ነው አብርሽ ለመናገር ማለት ነው። አብርሽ እኮ ያቀሌ ዳኒ ነገር ማለት ነው። ስለዚህ ዳኒ ደግሞ እናንቴና ሮታ አንድ መሆን አለባችሁ፣ እንደ ድሮ መሆን አለባችሁ ያለ ነበር፣ እውነት ለመናገር ማለት ነው። ዳኒ አስመሳይ አስመሳይ። አንዳንዴ ያስቀኝነት ንግግሩ ያስቀኛል ግን መቼ ነው ዳኒ የሰው ትዳር ማበላሸት መበጥበጥ እንጂ መቼ ነው ሰው የሚያስታርቁ ዳኒ ነ ነገር ማለት ጀመር እኮ ለራሳቸው ጥቅም ለመናገር ሩታ ከተገኘች ቦታ ነው ብዩ በደንብ የሚታየው ሩታ ከሌላ ብዩ አይታይም ካላ ሩታ ይሁንላችሁ በየቦታ እየቀጠራችሁ ሩታ ነይ ሁሉም ቻናል ሩታ ናት በዚህ ወደ ሚዲያ ከመጣች ጀምራ እስካሁን ማለት ነው። ይሄ ማን ነው ቻናሉ ያላደገው እስካሁን የሁሉም ቻናል ነው። መለመን ነገር ያደገ ያለ ማለት ነው። ሁሉም ነገር የሩታ እጅ አለበት ማለት ነው። ሩታ አንድ ቀን እስኪ ከነዳኒ ጋ ቪዲዮ መስራት ከጀመረ አንድ ቀን አፍታ አጠቅም አውቆ ነው የምጠሩ። እውነት አንተ ዳኒ የምታስታረቅ ከሆነ እንደዛ አታደርግ ምናምን ነገር ነው ላይ ላይ ራስ ጥቅም ሁሉም ነገር ድራማ ነው። መቼ ተጣሉ አሁን? ካሜራ ፊት ለፊት ተጣላም ብሎ የሚመጡ እንጂ አልተጣለም። ከካሜራ ካሜራ ጀርባ ፍቅር ናቸው። ካሜራ ፊት ለፊት ሆኖ እንደዚህ የምጣሉ እንጂ እነሱ መቼ ተጣሉ? አልተጣሉም እኮ ሁሉም ነገር ድራማ ነው። ይሻላል ከበፊት ድራማ አሁን ትንሽ ይሻላል ብዬ አምናለሁ። ግን ይህ ሁሉ ምን በወጣችሁ ነው? ለምን ከእንደዚህ አይነታ ሰርታችሁ? በፊት እኮ አብርሽ እና ሩታ ጥሩ ይታያላችሁ ይታይላችሁ። ለምን እንደፈለጋችሁ አላችሁ እንደዚህ ስራ የሚሰሩ ግን በጣም ትገርምኝ። ያላችሁ የበር መቼ አጣችሁ? እናንተ እኮ አሪፍ ብዩ ነበር የምታይላችሁ። ስንቶች የሚወዳችሁ አሉ። እና ለመናገር ከእንደዚህ አይነታ ስራ ብትጡስ እራሳቸውን ብታስከብሩ ባልና ሚስት ካልተከባበረም እኮ መናን አያቅም አለ። ከአሁኑ ካልተከባበራችሁ አሁን እንደዚህ ስራ ሰርታችሁ ራሳችሁን ስቅ አድርጋችሁ ሮቶ አባላን ካላስከበረች፣ አቶ አብርሽ ሚስቱን ካላከበረ ነገ ልጅ ስትወልዱ ምን ትሆናላችሁ? ከአሁኑ ካልተከባበራችሁ እኮ ከባድ ነው ትዳር እናንተ በጣም አሁን በሚዲያ ላይ ሮታ እንደዛ ብላት ትናገራለች፣ እሱም እንደዛ እንዴት ነው ታዲያ? ነገ ልጅ ስትወልዱ እንዴት ነው የምትከባበሩ እርስ በርስ ማለት ነው። እና ብቻ ከባድ ነው እውነት። ከእንደዚህ አይነት ስራ ብትወጡ እንደዚህ ሰርታችሁ ገንዘቡ የምታገኙ ቢቀራባችሁ ሰው ይ አምኑ አሁን ላይ ማለት ነው። ስለዚህ ዳኒ መቼም የሰውን ሲያስታርቅ ኒያቸው ያለቅም በየወቴ ማለት ነው ሰው ማጣላት እንጂ ማጮ እንጂ

ሩታና አብርሽ መታረቅ አለባችሁ። እኛ ከእናንተ ህይወት እንወጣለን፣ እናንተ አንድ መሆን አለባችሁ። አንቺ ደግሞ አቁሚ፣ ከእሳቅ ጋር ያለሽው ነገር አቁሚ፣ ወደ ባልሽ ተመለሽ፣ ወደ ቤትሽ ተመለሽ እያለ ነበር። አብርሽ ደግሞ ምን አለ መሰለ ደግ የምታድር ሴት ለእኔ ምንም አትጠቅምኝም። በቃ እሷም አትፈልግኝም። ምንም በቃ አልፈልግም እንደዚህ ሴት ለኔ ለትዳርም አጠቅሚኝ የሚል ደጅ የምታደርሰው አላለም። ደጅ ስላደረችው ከወንድ ጋር ተኝታ ማለት አይደለም። እኔ በደንብ አውቃታለሁ ሩታ። እራሷን ታውቃለች የት እንደተኛችም። ከወንድ ጋር ደጅ ስላደረችው ከወንድ ጋር ተኝታ ይመስላል ምናምን አይባልም ማለት በዚህ ጋር ዳኒ በዋው ብያለሁ። በጣም ነው የማደንቀው። ጎበስ ግን አብርሽም እኮ ደጅ አድራህል ተብለሃል። ግን ለምንድን ነው የሩታን ስምታጠቅም ናቸው? እናንተ እኮ አንድ ላይ ናቸው። ውሸታችሁ ነው። ለስራ ነው ለማለት፣ ለስራቸው ነው እንጂ ለድራማቸው ነው እንጂ፣ ሁላችሁም አንድ ላይ ናቸው። ለምን ትዋሻላችሁ ነው? ካሜራ ፍለፌ ስትሆኑ ሌላ ትሆናላችሁ። ከካሜራ ጀርባ ፍቅር ናቸው። በእውነት እናንተ ትገርሙኛላችሁ። ማጌጣት አላችሁ። እና ኢስሐቅ ደግሞ ሮታ ወደ ዳንኤል እንዳት እኮ ሮታ ወደ ዳንኤል እንደመጣች እንዴት አውቀ ኢስሐቅሽ እንዴት አውቀ ሁሉም ነገር እኮ ድራማ እናንተ እዚ ጋ አታዩም እንዴ የምር ሁሉም ድራማ ነው የሚሰራው መቼም ማለት ነው ሮታ እንዴት ለሱሳት ነግራ እንዴት ሮታ ወደ ዳንኤል እንደመጣች እንዴት አውቀ ሁሉም እኮ እዛ እዛ እዛ ወዳጅነት ፓርክ ናቸው ሁሉም ማለት እዛ ነው ቪዲዮ ሁሉ የሚሰራው ማለት ነው። ሁሉም እዛ ነው። እንዴት አላወቅም ኢሳቅ ሩታ ወደ አብርሽና ወደ ዳኒ እንደመጣ እንዴት አላወቅም? እዚ ጋር አንድ ነጥብ ያዙ ማለት ነው። ስለዚህ ሁሉም ተነጋግሮ ነው የሚሰራው ስራ ነው። ጠብቆ ደግሞ ኢሳቅም ደግሞ አዲስ ቻናል ከፍቶ ይመጣል። እሱ አሁን ትንሽ ታዋቂ ለመሆን ፈልጎ ነው። እና ዩቱብ ላይ ማለት ቲክቶክ ላይ ታዋቂ ነው፣ አይታችኋል ቲክቶክ ማለት ነው። እና ስለዚህ አሁን ዩቱብ ላይ ራሱን ታዋቂ ለማድረግ ነው፣ እና በሩታ በኩል የመጣ እንጂ እውነት ሩታን ፈልጎ አይደለም ልጆ እውነት ለመናገር ማለት ነው። እና እኔ እንደተረዳው ሩታን ለሩታ የተበቀለላት ነው የሚመስለኝ እውነት ለመናገር ማለት ነው። ቤተሰብ እና እንደዛ ነው ብዬ አምናለሁ። እና ቤተሰብ እንደነገርኳችሁ እሳቅ ለሮታ እየተበቀለላት ነው ብዬ ነው ማምነው። እሳቅ መጭም ከሮታ ጋር አይሆንም። እሺ፣ ለስራ ብቻ ና ለስራ ምሽ ውድ ቤተሰቦች እንደዛ ውሰዱ። ቪዲዮ ተመቻችሁ፣ ላይክ አድርጉ። ግን ተመችተኛል፣ እሳቅ ማለት ነው።